በትምህርት ቤቶች የሂጃብ ጉዳይ ዘላቂ መፍትሔ ይሻል ተባለ። ስለ ሙስሊም ተማሪዎች በትምህርት ቤት ስለሚያጋጥማቸው ከሌላ እምነት ተከታይ የተናገረውን እንሆ የእስልምና ሃይማኖት መምህራን የታሪክ አዋቂ የሆነው አህመዲን ጀበል በተለይ ሙስሊም ሴት ኢትዮጵያውያን በትምህርትና በስራ ቦታዎች ላይ ስለሚያጋጥማቸው ከባድ ችግሮች አንስቶ ለምክክር ኮሚሽን የቀረቡ ጉዳዮች ብሎ የለጠፈውን ጽሑፍ አይቼ አንድ ሁሌም የማረሳው ገጠመኝ አስታወሰኝ። ጉዳዩ ከዛሬ አስራ አራት ዓመታት በፊት 2010 መቀሌ ዩኒቨርሲቲ ጤና ሳይንስ ኮሌጅ መምህራንና የፋርማሲ ትምህርት ቤት ኃላፊ ሆኜ የተከሰተ ነው። አንድ ለአራተኛ ዓመት ተማሪዎች ይሰጥ የነበረ እና ፋርማቲካል ቴክኖሎጂ የሚባል እኔው ራሴ የማስተምረው ኮርስ ለተግባራዊ ትምህርት ኢትዮጵያ ውስጥ ወዳሉት የመድኃኒት ማምረቻ ፋብሪካዎች ሁሉ ተማሪዎቻችንን እንልክ ነበር። የተማሪዎቹን ወጪ የሚሸፍነው ዩኒቨርሲቲው ሲሆን የመድኃኒት ማምረቻ ተቋም ድርሻ የሚጠቀሙባቸው የምርትና የማምረት ስርዓቶች፣ እንዲሁም ቴክኖሎጂዎች ተማሪዎቻችንን እንዲማሩባቸው ክፍት ማድረግ ነበር። ይህ አካሄድ ሁላችንም የተማርንበት መንገድ ሲሆን በዚህ ረገድ ግን በመድኃኒት አምራች ኩባንያዎች ላይ የተጣለ አስገዳጅ ህግ የለም። በዚሁ የተለመደ አካሄድ መሰረት እኔም ተማሪዎችም በቡድን ከፋፍዬ ኢትዮጵያ ውስጥ በወቅቱ ወደነበሩት ነበሩት የመድኃኒት ፋብሪካዎች ላኳቸው። አዲግራት ወደሚገኘው ኤፒኤፍ አዲስ ፋርማቲካል ፋክቶሪ የላኳቸውን ሁለት ሴት ሙስሊም ተማሪዎች ግን ቀኑን ሙሉ እየደጋገሙ ስልኬ ላይ ሲደውሉ አሉ። ስልኩን አነሳው። ምንድን ነው ችግር፣ ችግር አለ እንዴ አልኩ። አዎን፣ ሂጃብ ለብሳችሁ ወደ ፋብሪካው ቅጥር ግቢ እንኳን መግባት አትችሉም ተብለናል። መምህር እባክህ እርዳን፣ ካልሆነ ጥለን እንመጣለን ወደ ሌላ ቦታ መድበን በማለት ጠየቁኝ። አንደኛዋ ተማሪ እያለቀሰች ነበር የምታወራኝ። በጣም ስታሳዝነኝ፣ አንዳች አይነት መፍትሄ ላገኝላቸው በማሰብ ብቻም ሳይሆን በንዴትም ጭምር በሙያ ማህበር ውስጥ በምንተዋወቀው የድርጅቱ ስራ አስኪያጅ ስልክ ላይ መታው። ስለምትለው ተማሪዎች ጉዳይ ሪፖርት ደርሶኛል። ሂጃብ ካላወለቁ ወደ ፋብሪካዎቻችን ምርት ክፍሎች መግባት አይችሉም። አባጨብሳ ጨብሳ፣ በእናትህ እንዲህ አይነት ተማሪዎችን ሁለተኛ እንዳትልክብን ብሎ ስልኩን ዘጋብኝ። ይህን ያለኝ ሽመልስ ይህ የራሱ የሆነ የአባቱ ስም አሁን ረሳሁት። የአሰላ ልጅ እንደሆነና በወቅቱ በተደጋጋሚ ፋብሪካውን ለቆ ሲሄድ በስብሐት ነጋ ተለምኖ ቪኤት መኪና ጭምር ተገዝቶለት ስራ አስኪያጅ ሆኖ እንደቀጠለ ተነግሮኛል። ሽመልስ ዛሬ ወዴት አለ? በወቅቱ ጥቂትም ቢሆን መናደዴ አልቀረም! ተማሪዎችም ሂጃብ እንዳታወልቁ፣ ትታችሁ ኑ ወደ ፈለጋችሁት ቦታ እመድባችኋለሁ አልኳቸው። ትተው መጡ ጀግኒት ሴት ተማሪዎች። በወቅቱ የጤና ሳይንስ ኮሌጅ በጀት 34 ሚሊዮን ሲሆን የ1055 ሰራተኛዎች የደሞዝ ክፍያ ጨምሮ 2 ሚሊዮን ለኛ ዲፓርትመንት የተመደበና እኔ የማዝበት ነበር ያን ያን ተማመኜ ነበር። ጥላቻ ፍጹም አስፈላጊ እንዳልሆነና ተማሪዎቹም ጥላችሁ ኑ ብዬ ያልኳቸው ተማሪዎቹን ፊንፊኔ ሸገር ወደሚገኘው የመድኃኒት ፋብሪካ ኤፍሬም ኤንድ ካዲላ ይመስለኛል እንዳልኳቸው አስታውሳለሁ። የእነዚህ ተማሪዎች ስም ዛሬ ለማስታወስ ይከብደኛል። ኢንፋክት ኢዶንት ሪሜምበር ዘይር ኔምስ እነሱ ግን ላይረሱኝ ይችላሉ። ይሄንን ለማለት የደፈርኩት በቅርቡ መጽሐፍ የጻፈ አንድ የቀድሞ ሙስሊም ተማሪዬ እኔም እንኳን ብዙም በማላስታውሰው ጉዳይ ስሜን በበጎነት አንስቶ እንደጻፈው ስመለከት ነው። ይህ የቀድሞ ተማሪዬ ዶክተር ፋይዝ መሐመድ ነው። ሲ አታች ፒክቸር ያያስኩላችሁን ምስል መመልከት ትችላላችሁ! ይህን ሁላ ስበዘብዝ ዋናው ነጥቤ ምንድን ነው? በኢትዮጵያ ሴት ሙስሊም እህቶች ላይ በከፍተኛ የትምህርት ተቋማት ሆነ በቢሮክራሲ ውስጥ የሚደረገው መድሎና ማግለል መፍትሄ የሚሻው ጉዳይ ነው። በእርግጥም መሰረታዊ ልባት ሊሰጠው የሚገባ ጉዳይ ነው። ይሄን የምስክርነት የምሰጠው እኔ አባጨብሳ ሃይማኖታዊ ጉዳዮች ውስጥ ተሳትፎ ያለኝ በፍትሃዊ አካሄድና በሳይንሳዊ እሳቤዎች ሳይንቲፊክ ታውት የምመራ ግለሰብ መሆኔን ትረዱኝ ዘንድ በታላቅ አክብሮት እጠይቃለሁ። አመሰግናለሁ። ከዚህ ጋር ተያይዞ መጅሊስ 17 የሚጠጉ ግብረ ኃይሎችን በማቋቋም በትላንትናው ዕለት ትልልቅ ምሁራን እንዲሁም መሸይኾችን በማካተት ከሰላም ከፍትህ ጎን ሊቆሙ የሚችሉ የትምህርት ሚኒስቴርን ሊያናግሩ የሚችሉ ግለሰቦችን መድቦ ትላንትና ውይይት አድርገው ስራ የጀመሩ መሆኑ ታውቋል። ይህም አካሄድ ህዝበ ሙስሊሙ ይጠይቅ ያለው የሂጃብ እና የኒጋብ ጉዳይ በአንክሮ እየተጠቀሰና እየተወሳ ይገኛል። የትምህርት ሚኒስቴር ተጠሪው አቶ ብርሃኑ ነጋ ከሚናገሯቸው ንግግሮች መካከል ሂጃብ ወይም ኒቃብ የሴኩሪቲ ጉዳይ ያመጣል የሚለው ትክክለኛና ህጉን የጣሰ የሆነ ንግግር እንደሆነ በርካታዎች እየተናገሩባቸው ይገኛል። ከዚህ መካከል የሴኩሪቲ ጉዳይ ማንሳት ያለበት የሰላምና ጸጥታ ሆኖ ሲያበቃ፣ እሳቸው ግን በተደጋጋሚ ይህን ማንሳታቸው አግባብ እንዳልሆነ ተወስቷል። ከዚህ በተረፈ መመሪያ አለ በሚል ምንም አይነት ሂጃብን እና ኒቃብን የሚከለክል መመሪያ በሌለበት ህግ አለ የሚል ተራ አሉባልታና ወሬ በማውራት ማህበረሰቡን እያምታቱ ይገኛል ለዚህና መሰል ጉዳዮች መፍትሄ ለማፈላለግ ወደ 17 የሚጠጉት ስራቸውን ጀምረው አሁንም መንገድ ላይ ይገኛሉ እነሱን የማገዝና የመከታተል ኃላፊነት ከሁላችንም ይጠበቃል። አላህ የተሻለውን ይምረትልን።